አብራራ ቦታማ እኔማ ይሄን ተርፋንጀት ሰውዬ ጨምሬ ሀሳብ አስተያየት አልሰጥም። የምሬ ነው የምላችሁ፣ በፍጹም አልሰጥም። እንዴ እንዴት አድርጎ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? አለቁ። ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ እንግዲህ ይህንን ተርፋንጀት ልጠበው ልማረው፣ ምን ትላላችሁ? ለማንኛውም ማለት ነው ሶሲ እኮ ትርፋ እንጀት ያለችው እውነቷ ነው፣ እውነቷ ነው። እውነትም ትርፋንጀት ዛሬ እንግዲህ ሀይሚ ሄዳ አግኝታልናለች ማለት ነው። እንግዲህ ሀይሚ ስሜት ሁሉ ተረድተዋለች። ግን ብሩኬን የተዋወቀች ጊዜ እንኳን እንደዚህ አላኮረፈችም። በጣም ነው የከፋት። በስልክ ምን ምን ብሎ እንደ ጀነጀናት ሰኩሪቲውን ጠብቃለታለች። በክብር ግን በሰላማዊ መንገድ እንዲለያዩ ማለት እንዲለያዩ ስላችሁ ስሟ እንዳያነሳ ከዚህ በኋላም እንዳይጽፍላትም እንዳይደውልላትም አድርጋ ያሰበው ነገር ትክክል እንዳልሆነ እንዲሁም ሶሲ በምታስበው መንገድ ትክክል ስላልሆነ ለሶሲ እንዲያስረዳት። እነዚህ ሰዎች ግን ብሩኬም ዳኒ ከሶሲ ጋር ተስተካከል ይላል፣ ሀይሚም ለሶሲ እኔ ጋ ያለህን ነገር አስተካክል፣ እሷ በሌላ መንገድ እያሰበች ነው ይላል። የእነሱን ህይወት ምን አድርገውት ነው ስለ እነሱ ግን የሚጨነቁት? ነው የኔ ጥያቄ አሁን ቤተሰቦች ምን አስበው፣ የእነሱ ምን ደረጃ ደርሶ ነው? ሀይሚም ስለ ሶሲ፣ ብሩኬም ስለ ሶሲ ያስባል። ከዳኒ ጋር እንድትገናኝ ማለት ነው። ሀይሚም ዳኒን ከሶሲ ጋር ያለውን ነገር እንዲያስተካክል። የእነሱ ነገርስ ማንም ያስተካክልላቸው? የሚያስተካክልላቸው የእኔ ምስጊኖች ማለት ነው። እኛ አለንላችሁ፣ እኛ ኦዲየንሶቻችሁ አለንላችሁ። ዲ ማንም የፈለገ ይምጣ። አሁን ላይ ማለት ነው፣ ዛሬ ማለት ነው። ዛሬ ሀሳብ አስተያየት የሚሰጠው ለሀይሜ ነው። ዛሬ ሀሳብ የሚሰጥበት ነገር የሀይሜ ትክክልነኛ መንገድ የሄደችበት መንገድ ልንገራችሁ፣ ዛሬ ማለት ነው። ማለት እኔም እስተ ዛሬ የምሰጠውም ሀሳብ ትክክል የሆነው ነው። ዛሬም ደግሞ ትክክል የሆነችበት ልንገራችሁ። አንደኛ ዳኒ ጥፊ ቀርቶልሃል። በጣም አግብረሃለች፣ በጣም ማለት ነው። ሁለተኛ ነገር በስርዓት አውርታ አውርታ አውርታ ስሜቷን ማለት ነው ምንም አላዳመጥካትም። የራስህን ስሜት ብቻ ነው ያወራኸው። ልታዳምጣትም አይፈቀድም ሲጀመር፣ ልታዳምጣትም አይቻልም። ምክንያቱም አንተ የመጣኸው ለጥቅም ነው ለፍቅር አይደለም። መቻውቀህ ጨረስከኝ ብላለች፣ ሃይማኖት ማለት ነው። መቻውቀህ ጨረስከኝ የሰው ልጅ መጽሐፍ ነው ተነቦ አያልቅም። ይሄ እውነት ነው። ይሄ እውነት ነው። እንዲያው አንተ አብሯት ያለውን ሰው እንኳን ይሄን ያህል እንኳን አልደፈራትም። ደፈራ ስላችሁ በሌላ ነገር አይደለም። ቤተሰቦች ወደ ሌላ እየወሰዳችሁ ብዙ ጊዜ የሀይሜ ጠላት ነው የምታደረጉ ሰዎች በደንብ አዳምጡ፣ በደንብ ስሙኝ። መጀመሪያ ማለት ነው ይሄን ራሱ አፈቅርሻለሁ ብሎ ወይም ደግሞ ትመችኛለሽ ወድሻለሁ ብሎ በአደባባይ ማውራት ማሸማቀቅ ነው። ሞራል እንዳይኖራችሁ የሚያደርጋችሁ ብሩክ ግን ማለት ነው እንደዚህ አይነት ነገር ካፉ ወጥቶ አያውቅም። በኮንፊደንስ የፈለገችበት ትሄዳለች። በኮንፊደንስ የፈለገችው ሰው ታገኛለች። በኮንፊደንስ ፕራንክ ታደርጋለች። በኮንፊደንስ ሁሉን ነገር ታደርጋለች። ብሩክ እድል ነው የሚሰጣት። እድል እድል አሰጣት ምናምን ብሎ ደግሞ እሱ ትናንትና መቶ የሃይሚን መብት በብሩክ በኩል ሊያስጠብቅ፣ አስቡት እንግዲህ። ድራማ ነው እናውቃለን፣ ግን እንደው ያመጣጡ ጉዳይ ማለት ነው እንደዚህ አልነበረም ቢሆላ ራሱ ማለት ነው። ሲቀጥል ደግሞ ብሩክ እኮ ከሶሲ ጋር ፍቅር አልጀመረም። አንተ ከሃይሚ ጋር ትመቸኛለች ትመቸኝም ብለ ሰጥ አገባ ምን አስፈለገ? ለምን ሃይሚ አንተ ጋር የመጣችው? ኦኬ በእሷ ጉዳይ ስለተመታህ፣ የእሷ ባል ስለመታህ ልታየህ መጣች። እሷ ጥሩ ሰው ስለሆነች ነው እንጂ መታኮ አንተ ማየትም አይጠበቅባትም ነበሩ፣ እንደ እውነቱ ከሆነ ማለት ነው። ግን ያው በጥሩ ነገር አስባችሁት አንዳንዴ በእኔ ጉዳይ ነው የተጎዳው ይሄ ሰው ብላችሁ ለወገናችሁ የምታደርጉት ነገር አለ አይደል? እንደዛ ነው እሷ ያደረገችው። ገባ። አንተ ግን ነገሮቹን ወደ ሌላ ነገር ወስደህ ይሄ የዘመኑ ወንዶች ታሪክ ነው። ይሄ አሁን የአሁን ስታይል ወንዶች እንደዚህ የሆነ ነገር ተጎርተው ከተገኙ የሆነች ሴት ቀርባቸውና ከዛ በኋላ ጥምልል ይሉና ወዳልሆነ ቦታ ይከቱታል። ከዛ በኋላ የሆነ ጊዜ ይጠቀምባት ይጠቀምባትና፣ ከዛ እንደዚህ ነበረች እንደዚህ ነበረች ብሎ በራሱ መንገድ በራሱ በመጣበት መንገድ ተመልሶ ይሄዳል። ከህይወታችሁ ይወጣል። ወንድ ማለት ነው፣ ምሳሌ ነው ምላችሁ። ሀይሚን አይደለም እያልኩ ያልኩት። አሁን ዳኒ ልክ እንደዛ ነው። አሁን አራት ዓመት ስትቆይ ከሶሲጋ ምንም አይነት ታመህም አታቅም ጠይቃህም አታቅም የሆነ ነገር ደርሶብህም አታቅም። የትናንትናዋን ክስተት ከቡሩኬ ጋ ያለውን ክስተት አንስተህ ሀይሚ ጠየቀችኝ እሱ አልጠየቀችኝም ብለህ ለሀይሚ ስለ ፍቅረኛ ቆመ ስታወራ እንደው አይደብርህም? ሀይሚ በምን አይነት መንገድ ትረዳሃለች? ሀይሚም ሴት ናት፣ ሶሲም ሴት ናት። ያላግባባቸው ነገር ልዩነት ስላለ እንጂ ሶ ቆም ብለህ ማሰብ ያለብህ ሴቶች አንድ ነን፣ አንዳንዴ ማለት ነው። የማንንም ጉዳት የማንንም ጥቅም አንፈልግም፣ አንዳንድ ጊዜ ማለት ነው። እኔ አሁን ያችን ሴት የበደላት ወንድ እኔ ጋር መጥቶ መቼም ቢሆን መቼ ጥሩ ይሆናል ብዬ እኔ አልገምትም። አልገምትም፣ ሊሆን ይችላል ግን እኔ አልገምትም። በጭንቅላቴ ከስንት አንድ ነው እንደዛ የሚሆነው እሱንም ተበድሎ የነበረ ወንድ አሁን እዚህ ጋር ሶሲ አልበደለችም። አንተም እኳ አልጋ ላይ ፕራንክ አድርገሃታል። በሶሲ በኩል ስንሄድ ማለት ነው ዳኒ ውድቅ ነው። በሶሲ በኩልም ስንሄድ ማለት ነው፣ በብሩክ በኩልና በሃይሚ በኩል ስንሄድ፣ ሃይሚ እንዴት በዚህ ፕራንክ ይህን ያህሉ ጉዞ ትሄዳለች ብለን ነው እንጂ ያን ያክል በብሩኬና በሃይሚ መካከል ቂም ይኖራል ወይም ደግሞ ብሩክና ሃይሚን ያለያያል የሚባል ደረጃ የለም፣ እውነት ለመናገር ማለት ነው። ምክንያቱም ያው ብዙ ስራዎችን ብዙ ነገር ይተዋወቃሉ። ሀይሜና ብሩኬ እንደምነግራችሁ፣ ማለት እንደተ የተረዳሁትን ነው የምነግራችሁ። ዛሬ ሀይሜ ያደረገችው ነገር ዳኒ ጥፊ ቀርቶላል። እኔ ጠብቄ ነበር በቃ ትመታዋለች ብዬ ማለት ነው። ግን አልመታችሁም። ያኔ አለመምታቷም ያኔ እንደ ማለት እንደ ትልቅ ሰው አነጋገር ተናግረው በቃ እንደዚህ ወደዛ ብለው ነው ወደኋላ ትታው እሱ ወደፊት የሄደችው ማለት ነው። እዛው ቦታ ላይ ቆሞ ሌላ የሆነ ሙዚቃ ምናምን እንትን ሲል የነበረው ማለት ነው የሄድክበት ነገር በጣም የሚያስጠላ ነው። አይደረግም። ሲጀመር እንደዚህ ያለት ነው። ለምን የሆነ ሰንበዴ የሆነች ሴት መታ ጠየቀችን፣ ተመቸችን፣ ወደድኳት። ደግሞ የምሰድቧትም ምናምን ኮመንት አታይም። በዚህ አጋጣሚ ተሳዳቢዎች ተመስገን። እንዳታይ ኮመንት ኮመንት ብታይማ ሰው አትሆኝም ብያለሁ እኮኔ። ምክንያቱም እኔ በጣም እያየ በጣም ነበር እንትን ኮመንት አለማየቷን አንድ አድንቄላታለሁ። የሰው ልጅ ኮመንት ካየ አስበበት ደረጃ አይደርስም። ኮመንት አለማየታቸውን በጣም ወድጀዋለሁ። ሶ ዛሬ የተመለሰለት ዳኒ ትክክለኛውን መልስ ነው። ከዚህ በኋላ ከተገናኙ ግን ጸብ ይሆናል ብዬ ነው የማስበው። ሀይሚ ደግሞ ከዚህ በኋላ ሼም ይዞሽ፣ ሼም ይዞሽ እሺ ብለሽ ፍቅሩን እንዳትቀበይ አደራሽን፣ አደራሽን እንዳታዋርጅ፣ የቀብራራው ሚስት እንዳታዋርጅ። አኔ አንትቀበለውን ካሁን በኋላ ደውሎላት ላግኝሽ ካላት ዳኒ እርግጠኛ ነኝ በጥፊት መተዋለች ብዬ ነው የማስበው። በእርግጠኝነት ማለት ነው። ዛሬ ራሱ ፊቷ ጥሩ አልነበረም። ጥሩ ሙድ ላይ አልነበረም ፊቷ ማለት ነው። አይታችሁት ከሆነ መጥቶ ሰላም ሲላት ምናምን አጉርፋን ያለችው ካሜራ ላይ መውጣትም አልፈለገችም። እንደምታዩት ነው። ከብሩኬ ጋር እኔ መጣላት አልፈልግም እያለችው ነበር። ብሩክ እኮ በራሱ ኬዝ ነው እነሱ የሚያደርጉት ነገር እያለ ነው። እሷ አሁን ኮንፊውዝድ የሚያደርጋት አሁን ሀይሚን በቃ ለእሷ በቃ ጥሩ በአንታፍ እንድትሞገስ እኛ አንፈልግም። የሚያሞግሳት ባሉ አለ ባሉ አለ ከልጅነቷ ጀምሮ እስከ አሁን እስካለችበት ድረስ ስለ ሀይሚ ማንነት ስለ ሀይሚ ምንነት እሱ የነገረን በቂ ነው። አንተ እንድትነግረን አንፈልግም። አንተ ስለ ሶሲያ አውራ ከፈለግ የትኛውን ፎሎወሮች የትኛውን ማንኛውን ፎሎወሬ ስለ ኔ መቶ የጠየቀኝ የለም። ላልከው ነገር የራስ አቀራረብህ ጓደኝነት ነው ጥሩ ስነ ምግባር ስለሌለ ነው። ሀይሚ ደግሞ ለሰው ልጅ ለማንም ልጅ መጥፎ ነገር ስለማትመኝ እንደ አንድ ሰው የሆነ በቃል አደለ ተጎድተሃል፣ በእኔ ምክንያት ነው በሚለው ነገር ሄዳ ጠየቀችህ፣ አየችህ። አንተ ደግሞ ነገሮቹን ወደ ሌላ ነገር ቀይረሃቸው፣ ከሶሲ ጋር በካሜራ ፊት አፋጠጥካቸው ሁለቱንም። እና ሶሲ ጋር ፊት ለፊትም መግለጽ መናገር ያለብህን ነገር አልናገርም አልክ። የብሩኬን ቪዲዮ ይዤበታለሁ አልክ። ብዙ ነገር ኩኔዋሾ ዳኒ። ታዲያ ይሄ ምን ሰብስክራይብ ያስፈልገዋል? ቆይ እስኪ አስቡት። ደግሞ ሃይመን የሚናገራትን ሰው እኔ እንደዚህ ነው ማረገው እንደዚህ ነው ምን ታመጣለህ? ምን ታመጣለህ ማለቴ። ይህንን እኮ የተናገረው ነገር ለሃይም ያስቦላት እኮ አይደለም፣ ለሃይም ያስቦላት በፍጹም አይደለም። ማለት በቃ ኦዲንሶቹ ይ ሃይምን የሚያስከብራት ሰው መጣ በቃ ወሬ፣ እንደዚህ ወሬ ነው ጅንጀና ነው የሚወዱት። አሁን እንደዚህ በቃ አለ አይደለም። ብሩክ ደግሞ ሁሉን ነገር በተግባር ስለሆነ አሁን ላይ ብሩክን የጥቅም ሰው ነው ጥቅሙን ብቻ ነው የሚያራምደው እውነቱን ልንገራችሁ፣ ጥቅም ሲፈልግ ሀይሚን ይዞ ነው። ጥቅም ይዞ የሚሮጠው ከሀይሚ ጋር ነው። ብቻውን አለ የሚሮጠው? ዛሬም እነግራችኋለሁ ነገም እነግራችኋለሁ ማለት ነው። ብሩኬና ሀይሚ ማለት ነው መቼም አይለያዩ፣ መቼም ማለት ነው። ይህ ይሄ አትርሱት። ይቺን ጭንቅላታችሁ ሁሉ ያስቀምጧት። ግን የሚሰሩት ቪዲዮ ሁሉ ላይ ሀሳብ አስታ ተሰጥባችኋል። ሰው ዛሬ ማለት ነው ሀይሚ አኩርታኛለች። አንደኛ ጥላው መሄዷ፣ ሁለተኛ ነገር በቃ የሆነ በድብርት መታ ነው። ሰላም ያው ስታወራ የነበረችው መቅረት እንደሌለባት አስገድዷት እንደመጣ ነገር ከሱ ጋር ተገዳ እንዳለች ነገር። እኛ እኮ አይተናል። የሙሽዬ የሸበላ ጋር ሆና እንዴት እንደሆነ ምን ያክል ፊቷ ራሱ አበባ ነው የሚመስለው እኮ ከሱ ጋር ሆና ማለት ነው። የምትሳደቡ አላቸው፣ ተሳደቡ፣ አያገባኝም። እኔ እኔ እንደሆንኩ ሀይሚ ከብሩክ ተለይታ ማየት አልፈልግም። ፈጣሪም አያድርገው። ሲጀመር ብሩክም ከሀይሚ ተለይቶ ማየት አልፈልግም። ግን እያንዳንዱ በሚመጣው ቪዲዮ ላይ ሀሳብ እሰጣለሁ። ዛሬ ያደረገችው ነገር በጣም ትክክል ነው። ዛሬ ያደረገችው የሰራችው ነገር ለዳኒ የሚገባውን መልስ ነው የሰጠችው። እስከ መጨረሻ ድረሳት ነው የተከታተልኳት። ምን ትላለች? በቃ የሆነ ሀሳብ አላት። ብሩክ አሁን ተጣልታለች አይደለ? ኦልሬዲ ከሰው ጋር ስትጣሉ ከዛ ሰው ጋር የሆነ ሪሌሽንሽፕ ለመጀመር የሆነ ዝግጁ የምትሆኑት ነገር አለ እና ያንን ነገር ምን ያክል ዝግጁ ናት ምናም ብዬ በደንብ ነው ያየኋት። ምንም ያክል መቅረት ስለሌለባት ብቻ ነው እንጂ ዳኒ ጋር ቆመ ያወራችው። ምንም ስለሱ ስለ እንደዚህ አይነት ነገር በፍጹም ከኔ ጋር እንዳታስበው ነው ያለችው። እንዳታስበው ወደ ቤተሰቦችም እንደዚህ አይነት ነገር ይሄ አልመጣም ካሁን በኋላ። መጨረስ ያለብን ነገር ዛሬ እንጨርሳለን። እያርክ ያለው ነገር ትክክል አይደለም። ከሶሲ ጋር የምታስተካክለውን ነገር አስተካክል ነው ያለችው። ትክክል ነው ያለችው። ሶ ትክክለኛ መልስ ስናገኝ እንደዚህ ደስ እያለ እናገራለን። ገባችሁ አደለ? ዛሬ በጣም በህይወቴ ዛሬ እንደ ዛሬ ሀይሚ አስደስታኝ አታውቅም እንደ ዛሬ ማለት ነው ለምን ለዳኒ የሚገባውን ነገር ስለነገረችው ማለት ነው እሱ የፎከረውን ተዉት እሱ አውቆ እወደድ ባይ ማለት አሁን ሀይሚ እንደዚህ ናት እንደዚህ የሚል ሰው አሁን ኦደንሶቹ ራሱ የወድ የለ እንዲህ አስከበራት ምናምን ግን አይምሰላችሁ እንደ ብሩክ ሀይሚን ያስከበራት ወንድ የለም ለተሳዳቢዎች ነው ምላችሁ እንደ ሃይሚ ብሩክን ማንም ሰው አጠገቡ እንዲመጣ ሰኩሪት አድርጋ የያዘችው ሴት ማንም ሰው የለም። ሃይሚ ራሷ ብሩኬን ከፍ ዝቅ ታድርገው እንጂ ሌላ ሰው ሲናገርባት እንደማትፈልግ ጠንቅቃችሁ ታውቃላችሁ። ይሄን እናውቃለን እናውቃለን ሁላችንም፣ እኔ አውቃለሁ። እሷ ግን የፈለገችውን ነገር ስታደርግ ምንም አይመስላት። በኋላ ላይ ግን እነ ምን እንዲሆንኩ ምናምን የሚባል ነገር የምትጸጸሆነት አለ። ዛሬ ራሱ እኔ ይሄ ሁሉ ነገር ይቅርታ ተቀብዬ ቢሆን ይሄ ነገሩ እዚሁ ነገር ውስጥ አትገቡም ነበረ መነሻው እኔ ነኝ። ስለዚህ እኔ ስለሆንኩኝ ለእኔ ስትል ሁሉም ነገር ማስተካከል አለብን እያለችው እየነገረችው ነበረ። እሱ ደግሞ ብሩክሎ እኮ እዚህ ጣጣ ውስጥ የገባው ብሩክ እኮ አንድ ፕራንክ ነው የሰራው። ከሶሴ ወልዶ ልጅ አሳድጌ አይደለም ለሀይሚ አላት። ፕራንክ ነው ይሰራው። ፕራንክ መሆኑን እረስተህ አንተ ሌላ ጥምጥም ጠምጥመህ አሁን ሀይሜ ሌላ ነገር እንድታስብ ቪዲዮ አይቻለሁ ምናምን ብለህ ብሩክን እንድጠላው አደረግ በአንተ ምክንያት ነው። አሁን እንደው ቢለያዩ ራሱ በሱ ምክንያት በቪዲዮ ባለው ነገር ነው የሚለያዩት። ሰው በምንም አይነት ነገር አይለያዩ። ስለዚህ ወጣም ወረደም ዛሬ ቅጭ ቅጩን ተነግሮታል ተመልሶለታል። ከዚህ በኋላ ፈጣሪ ብሎ አንተ ትርፋንጀት የሆንክ ሰውዬ ከብሩክ ላይ ወረድ፣ ከሀይሚ ላይ ወረድ። ከዚህ በላይ መልስ የለም። ቤተሰቦች እናመሰግናለን ባይ